ጤና ይስጥልኝ የተወደዳችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ወደ እናንተ የሚደርሱ ዜናዎቻችን ተጀምረዋል። ከዜናዎቹ ጋር ዳንኤል ወርቅ አብሬያችሁ እቆያለሁ። በቅድሚያም የርዕዮተ ዓለም ልዩነት ቢኖርም ለሀገር እድገት ግንባታ በጋራ መስራት እንደሚገባ ተፎካካሪ የፖለቲካ ፓርቲ አባላት ተናገሩ። አባላቱ በጎንደር ከተማ እየተሰሩ ያሉ የልማት ስራዎችን ተዘዋውሮ ተመልክተዋል። አዲስ አለማየሁ ይህንኑ ጉዳይ በዝርዝር ይመለከተዋል። ከኢትዮጵያ ከሁሉም የሀገሪቱ ክፍሎች የተውጣጡ ተፎካካሪ የፖለቲካ ፓርቲ አመራሮችና አባላት በጎንደር ከተማ የተሰሩና እየተሰሩ ያሉ የልማት ስራዎችን ጎብኝቷል። በጉብኝቱ ያገኘናቸው የፓርቲ አባላቱ ባዩት ተግባር ደስተኛ መሆናቸውን ተናግረዋል። ስሜ እጸገነት ተስፋ ይባላል። የመጣሁት ከፌዴራል ክንፍ የኢትዮጵያ ፖለቲካል ፓርቲ የጋራ ምክር ቤት የሴቶች የክንፉ ሰብሳቢ ነኝ፣ እንዲሁም ደግሞ ከህብር ኢትዮጵያ ዲሞክራሲ ፓርቲ መስራችና ስራ አስፈጻሚ ነኝ። እንደ መጣንያው መገጭን አይተናል። በጣም በሚገርም ሁኔታ ነው ለመስኖና ለውሃ አገልግሎት ለህብረተሰቡ የሚደረገውን ሂደት እንደ ጎንደር ስናስብ የውሃ እጥረትን ለመቅረፍ የሚደረጉ የልማት እንቅስቃሴዎች ይበል የሚያስብል ነው። ጥሩ እይታ አይቻለሁኝ። ማሩጃን ይባላለሁ። ከአማራ ብሔራዊ ንቅናቄ ስራ አስፈጻሚ አባል ጎንደር ትታወቃለች። በጣም ደስ የሚል ብዙ ልማት ስራዎች ኮሪደር ልማት የተሰሩባት ኤሪያ ነች። እጅግ በጣም ለውጥ ያለባት በጣም የድሮ ነገስታትንና አጠቃላይ ጎንደርን የሚመስሉ ስራዎች ተሰርተዋል። በጣም ይበል የሚያሰኙና ደስ የሚሉ ፕሮጀክቶች ስለሆኑ ደስ ብሎኛል። ገሊላ ይሉ እባላለሁ ከኢትዮጵያ ፌዴራል ጋራ ምክር ቤት ሴቶች ክንፍ ምክትል ሰብሳቢና ወላይታ ብሔራዊ ንቅናቄ ስራ አስፈጻሚ። ጎንደር ስመጣ እንዳጋጣሚ የመጀመሪያ ጊዜ ነው። በጣም ደስ ትላለች። የምር የጥንት ኢትዮጵያን ያየሁበት ነው። ስትራክቸሩ፣ ህዝቡ በጣም ደስ የሚል ሁኔታ ነው ያለውና በጣም ደስ ብሎኛል። ጎንደር ከተማ ወደ ቀደመ ገናና ታሪኳ እንድትመለስ እየተሰራ ያለው ተግባር የሚበረታታ እንደሆነ ተፎካካሪ የፖለቲካ ፓርቲ አባላት አንስተዋል። የርዕዮተ ዓለም ልዩነት ቢኖርም የምትገነባው የጋራ ሀገር ናት ያሉት ተፎካካሪ የፖለቲካ ፓርቲ አባላቱ ለሀገር ሰላም ግንባታ በጋራ የመስራት ልምድን ባህል ማድረግ ያስፈልጋል ብለዋል። ሁሉም የራሱን የሆነ አይዲዮሎጂ ያመጣል ግን የምንገነባት ገነባት አንዲት ኢትዮጵያን ነው። ሌላ ኢትዮጵያ እናመጣም መጣም። ስለዚህ በጋራ ሰርተን ኢትዮጵያን ሰላሙን አመተን በጋራ ለውጦችን ማምጣት ለሌሎች እናስገርማለን እንጂ እንቅፋት አንሆንም። አሁን እኛ ሀገር ምንድን ነው አንዱ እጁ ሌላ ጋር ወይም አንድ እግሩ ሌላ ጋር ይሆንና ሌሎች ነገሮችን ከማድረግ በጋራ ቁጭ ብለን በጠረጴዛ ዙሪያ በመወያየት ሀገራችንም መታደግ አለብን። ልማቶች እየተፋጠኑ ያሉት እንደ ተቃዋሚ ፓርቲዎች እንግዲህ እኛም ሀገርን ከማስቀጠር ሀገረ መንግስት ግንባታ ከመስራት አንጻር ልማቶች ሁል የሚሰሩ ሁል የሚቀጥሉ ነገር ስለሆነ በዚህ ጉዳይ ላይ ተባብሮ መስራት ልማቱን ማሳለጥ ምናምን ስለሆነ ምንም እንትን የሚል አይደለም። አብረን ነው የምንሰራ። በመረዳዳት አብሮ በመስራት ነው ለውጥ የሚመጣው። አብሮ መስራት በጣም የተሻለ ነው። ምክንያቱ የምንሰራው ለአንድ ሀገር ነው። ለአንድ ሀገር እስከሆነ ድረስ ያለን አይዲሎጂ ልዩነት የሀሳብ ልዩነት እንጂ ለአንድ ሀገር በጋራ መስራት በጣም የተሻለ ነው ብዬ አስባለሁና በጣም ጥሩ ነው። የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባቶች አላቸው ዳኛው በመላ ሀገሪቱ የሚገኙ ፖለቲካ ፓርቲ አመራሮችና አባላት በከተማዋ ባዩት የልማት ስራ ደስተኛ መሆናቸው እንደነገሯቸው አብራርተዋል። የትልልቅ ፕሮጀክቶችን የመገጭን ጨምሮ የስራውን ሂደት አጠቃላይ ያዩበት ነው። ከተማውም ላይ የኮሪደር ልማትና የአብያተ መንግስት ጥገናውንም ለማየት ሞክረዋለኝ። እንግዲህ በአጠቃላይ በሂደቱ እጅግ በጣም ደስተኛ እንደሆኑ ነው እየነገሩን ያለን አዲስ አበባ ብቻ ተጀምሮ የቆመ ነው የሚመስለን የነበረው እና እንደዚህ ሌሎችም አካባቢዎች ላይ በዚህ ደረጃ መሰራቱ እጅግ በጣም ገርሞናል የሚል እነሱም ምስክር የሆኑበት ነው። ጎንደር የሁሉም ከተማናት ያሉት አቶ ቻላቸው የፋሲል አብያተ መንግስታት የኢትዮጵያውያንና የዓለም ሀብት ነው ብለዋል ፓርቲያቸው ብልጽግና በጋራ መስራትን መርህ አድርጎ እየሰራ ስለመሆኑም አስረድተዋል። በብልጽግና በብልጽግና ሀሳቤና በመንግስት ሀሳብ የጋራ ወለልና መግባቢያ መቆሚያችን መጀመሪያ መኖር አለበት ብለን እናምናለን። ከሱ እየተነሳ የተለያዩ ሀሳቦች ማንሳት ይቻላል፣ መፎካከር ይቻላል፣ ሀሳብን አቅርቦ መወዳደር ይቻላል። ከዚህ የተሻለ ሰራለው ማለት ይቻላል። ግን መቆሚያ ወለል ምንግባባበት ምንስማማበት አንድ የሚያረጉን ነገሮች ግን መብዛት አለባቸው። ሶ ይህን ባህል ለማምጣት ብልጽግና ያስቀመጣቸው አስተምሮቶች መካከል አንዱ ይሄ ነው። ሀገር የሰላም እጦት ሲገጥማት ልዩነትን ከማስፋት ይልቅ በጋራ ቁጭ ብሎ ችግሮችን መፍታት እንደሚያስፈልግም ተፎካካሪ የፖለቲካ ፓርቲ አባላት አመላክተዋል። ሀሰተኛ የትምህርት ማስረጃን የማጣራት ስራ በአመለካከቱ የበቃ የመንግስት ሰራተኛ ለመፍጠር እንደሚያግዝ የሰሜን ጎንደር ዞን ሲቪል ሰርቪስ ና የሰው ሀብት ልማት መምሪያ አስታወቀ። አዲሱን የሲቪል ሰርቪስ የአሰራር ማሻ ያለም ትግበር የግንዛቤ ማስጨበጫ ስራ ከወዲሁ እየተሰራ እንደሚገኝ ተገልጿል።

ህብረተሰቡ ተገቢውን አገልግሎት እንዲያገኝ ለማስቻል የተቋማትን መዋቅራዊ ቁመናና የአገልግሎት ሰጪ ባለሙያዎችን የመፈጸም አቅም ማጎልበት ይገባል። ስለሆነም የተቋማትን የአገልግሎት አሰጣጥ ሂደት ለማዘመን የመልካም አስተዳደር ችግሮችን ለመፍታትና የመንግስት ሰራተኛውን ተልእኮ የመፈጸም አቅም ለማጎልበት ያለመ አዲስ የሲቪል ሰርቪስ የአሰራር ማሻሻያ መደረጉን የሰሜን ጎንደር ዞን ሲቪል ሰርቪስና የሰው ሀብት ልማት መምሪያ ኃላፊ ያሬድ አበበ ተናግረዋል። ተቋማት የሚመስሉት መሪዎቻቸውን ነው ከዛ በመቀጠል ደግሞ በተቋም ውስጥ ያሉ ሰራተኞችን ነው ተቋማት ይመስሉና ይሄ ሪፎርም ተቋማት በውጤታማነት ሊመራ የሚችል አመራር፣ እንዲሁም ደግሞ ሰራተኛን ለመፍጠር ታስቦ እየተሰራ ያለ ሪፎርም እንደሆነ እንዲታወቅ እፈልጋለሁ። አቶ ያሬድ አክለውም የሀሰተኛ ትምህርት ማስረጃ ማጣራት ስራው በአመለካከቱ የበቃ የመንግስት ሰራተኛን ለመፍጠር ለሚደረገው ጥረት አጋዥ እንደሆነም አብራርተዋል። ብቃት ያለው በክህሎቱ በአመለካከቱ የተስተካከለ ቁመና ያለው የመንግስት ሰራተኛ መኖር ለውጤታማነት አንድ ዋና መሳሪያ ስለሆነ አፌክት ሊያደርግ የሚችለው ሀሰተኛ የትምህርት ማስረጃ ያላቸው ሰዎች ካሉ በሚፈለገው ደረጃ አገልግሎት ሊሰጡ ስለማይችሉ ይህንን ለማጥራት ታስቦ በዞን ደረጃ ኦሬዲ ወደ ተግባር ገብተን እንግዲህ አሁን ወደ ማጠቃለል ደረጃ ደርሰናል። ማሻሻያውን በተመለከተ ለመንግስት ሰራተኛው የግንዛቤ ፈጠራ ስራ መሰራቱን የመምሪያው የሰው ሀብት አስተዳደር ና ህጎች ቡድን መሪ ቴዎድሮስ ጥጋቡ ገልጸው አቀባበሉም ጥሩ እንደሆነ አብራርተዋል። ሪፎርሙ ያው እስካሁን ስንጠብቀው ና ስንፈልገው የነበረም ነገርም ስለሆነ ያው የሪፎርሙ አንድ አካልም የዚህ የአስተኛ የትምህርት ማስረጃ የማጣራት ነው። ሲቀጥል ወደ ታችኛው መዋቅር የሚመጥነው ሰው በሚመጥነው መደብ መቀመጥ እንዳለበት የሁሉም ፍላጎት እስከሆነ ድረስ ይህን ያው እንደኛ የጀማመር ናቸው ነገሮች አሉ። ከዚህ ከሐሰተኛ የትምህርት ማስረጃ የግንዛቤ ማስጨበጫ ስልጠናዎችን ሰጥተናል። ለወረዳዎችም፣ ለከተማ አስተዳደሮችም፣ ለአመራሩ፣ ለቡድን መሪው እነዚህ ለእኛ የህዝብ ክንፍ ለምንላቸውም አብረን የሰጠንበት ሁኔታዎች ነው ያሉ። በዚህ መሰረት ያው በተሻለ መንገድ እየተንቀሳቀስነ ነው። አሚኮ ያነጋገራቸው የመንግስት ሰራተኞችን በበኩላቸው የአሰራር ማሻሻያው አካል የሆነው የሐሰተኛ ትምህርት ማስረጃ የማጣራት ስራው ያተገባበር ሂደት የሚበረታታና ጥሩ ጅምር የታየበት መሆኑን ተናግረዋል። በቀጣይም የለውጥ አተገባበር ሂደቱ የመንግስት ሰራተኛውን ሀሳብ በግብአትነት በማካተት ተፈጻሚነቱ እንደሚቀጥል ተገልጿል። አማራ ኤፍ ኤም ጎንደር 105.1 የእናንተን የተከበራችሁ አድማጭ ተመልካቾቻችን ፍላጎት ለማሟላት ዘመኑ የፈጠራቸውን የቴክኖሎጂ አማራጮች በመጠቀም እየተጋ ይገኛል። አካባቢያዊ ስርጭቱን ከጀመረ አራት ዓመታትን ያስቆጠረው አማራ ኤፍ ኤም ጎንደር 105.1 ከአራቱም ጎንደር ዞኖች በተጨማሪ በከፊል ወሎ፣ ከፊል ጎጃም፣ አዊና ዋግምራ ብሔረሰብ አስተዳደር ዞኖች እየተደመጠ ይገኛል። ከጊዜ ወደ ጊዜ አድማሱን እያሰፋ የሚገኘው ጣቢያችን በጎንደር ከተማ ደግሞ በ103.9 በመደመጥ ላይ ይገኛል። ልቦና፣ በረራ፣ ዜና ፋሲል፣ ትኩስ የመረጃ አማራጭ ከአማራዊ ፌም ጎንደር 105.1። በቅርቡ በአዲስ የይዘት ማሻሻያ ወደ አድማጮች የቀረበው ጣቢያችን የአድማጮችን ፍላጎት ለማርካት አዳዲስ የዜናና የፕሮግራም ይዘቶችን ይዞ መጥቷል። ይህ ብቻ አይደለም። አማራ ኤፍኤም ጎንደር 105.1 አሚኮ በምሽት የዜና ወጀው በቀጥታ ወደ እናንተ ከጎንደር ስቱዲዮ ወቅታዊ ተአማኒና ትኩስ መረጃዎችን ማቅረብ ጀምሯል። አማራ ኤፍኤም ጎንደር 105.1 ለሕብረተሰብ ለውጥ እንተጋለን። ነዋሪዎቹን የፋይዳ ብሔራዊ መታወቂያ ባለቤት በማድረግ አገልግሎት አሰጣጥን ለማፋጠን እና ህገወጥ እንቅስቃሴን ለመግታት እየሰራ መሆኑን የጎንደር ከተማ አስተዳደር አስታወቀ። ከተማ አስተዳደሩ በስድስቱም ክፍለ ከተሞች የፋይዳ ብሔራዊ መታወቂያ የነዋሪዎች ምዝገባ ንቅናቄን አስጀምሯል። አገኘው አባው ተጨማሪ አለው። ፋይዳ የኢትዮጵያ ብሔራዊ መታወቂያ ቴክኖሎጂን በመጠቀም የነዋሪዎችን የተመጠነ ግላዊ መረጃ በመሰብሰብ አንድን ሰው ልዩ በሆነ ሁኔታ መለየት የሚያስችል ስርዓት ነው። እንደ ሀገር እየተከናወነ የሚገኘውን የፋይዳ ዲጂታል ምዝገባ የጎንደር ከተማ አስተዳደርም ነዋሪዎችን የመታወቂያው ባለቤት ለማድረግ በንቅናቄ ስርዓት ተጀምረዋል። የከተማ አስተዳደሩ ብልጽግና ፓርቲ አደረጃጀት ዘርፍ ኃላፊ ምትኳን ዳርጌ፣ አጠቃላይ የነዋሪዎችን የመረጃ መሰብሰብ ስርዓት ጀምረናል። ተዛዙራችሁ እናንተም እንዳያቸው ዛሬ በስድስቱ ክፍለ ከተማ ላይ ከ17 በላይ ማዕከላት ተከፍተው አጠቃላይ የነዋሪዎችን ዘመናዊ ቴክኖሎጂ ስርዓት በታገዘ ሜካኒዝም መረጃዎችን የሰብሰብ ስራና ማንነትን በዘመናዊ መንገድ የመለየት ስራዎቹን ጀምረናል። የመክፈቻ ስነስርዓቱን ነው። በዚህ መካኒዝም እያከናወነ ያለ ነው። በቀጣይ ደግሞ ተጠናክሮ የሚቀጥል ፕሮግራም ነው ማለት ነው። ፋይዳ የኢትዮጵያ ብሔራዊ መታወቂያን ዜጎች እንዲጠቀሙ ማድረግ አገልግሎት አሰጣጥን ለማሻሻልና ብልሹ አሰራሮችን ለመከላከል ያግዛል ተብሏል። የኢትዮጵያ ዲጂታል መታወቂያ ጋር ተያይዞ አጠቃላይ ከተማችንም ይሁን ከተማች ውጭ ያሉ ማንኛውም የሚሰጡ አገልግሎቶች በቀጣይ ይህዚህ መታወቂያ ጋር አታችመንት ያላቸው ይሆናሉ፣ ተያዥነት ያላቸው ጉዳዮች ይሆናሉ ማለት ነው። ከዚህ ጋር ተያይዞ አሁን የጀማመር ናቸው አጠቃላይ ከስነ ምግባር ጋር ተያይዞ የሚታዩ ከብልሹ አሰራር ጋር ተያይዞ የሚታዩ ማጭበርበር ከሚከሰቱበት ሁኔታዎች ጋር ተያይዞ ይህን በማስቀረት በኩል ያለው ፋይዳ እጅጉን ጠቀሜታው ከፍ ያለ ነው። መታወቂያውን ለማውጣት በምዝገባ ላይ ያገኘናቸው የማራኪ ክፍለ ከተማ ነዋሪዎች ወይዘሮ አሻገሩ ሲሳይና ሳጅን ደረጃ ማረ በተለይ አገልግሎት አሰጣጡን ያፋጥናል ብለው ያምናሉ። የብሔራዊ መታወቂያ ጥሩ ነው፣ ያው ብልሹ አሰራርን ይቆጣጠራል። አገልግሎት ለማግኘት የትም ቦታ ስትሄድ ጥሩ ነው። አሁን በየቦታው በቴሌ በተለያየ ቦታ ሁሉም ሰው መታወቂያ ያወጣል። የዲጂታል መታወቂያ ጥቅሙ ማንነትን ይገልጻል። በተቋሞች ስትሄድ ለእሱ ፋይዳው ጎላ ይሆናል። ማህበረሰቡ በእንቅስቃሴ በደስታ ነው ይሄ ይሻልናል ብሎ በጣም በጥሩና በተስፋ እየተቀበለው ይገኛል። የመንግስት ሰራተኞችና አመራሩ ፋይዳ ብሔራዊ መታወቂያን በተሻለ ሁኔታ እያወጡና እየተጠቀሙ መሆናቸውን የጠቀሱት አቶ ምትኩ የማህበረሰቡ ፍላጎትና ተነሳሽነትን አበረታች ነው ብለዋል። የመጀመሪያው የመንግስት ሰራተኛው መቶ ፐርሰንት ከየያዝ ሰባት ሺህ በላይ መንግስት ሰራተኛ አለን። እሱን ሰባት ሺህ መንግስት ሰራተኛ በሙሉ መያዝ መቻል አለበት። በመዋቅር ደረጃ ከሀያ ሺህ በላይ መዋቅር አለ። እሱ መያዝ መቻል አለበት። ስለዚህ አሁን ባለው ሁኔታ መዋቅራችን ኦልሞስት ወደ 80 ፐርሰንቱ አካባቢ አውጧል። አሁን ባለው ሁኔታ የመንግስት ሰራተኛም አሁን ባለው ሁኔታ ኦልሞስት ወደ 90 ፐርሰንት አካባቢው አውጧል። አሁን ባለው ሁኔታ ቀጥለን ደግሞ በንቅናቄ አሁን የገባንበት ነዋሪው ነው። ከአንድ ሚሊዮን ህዝብ በላይ ነዋሪ አለ። ማህበረሰቡ ግንዛቤውን ተረድቶ በነቂስ ወጥቶ የመመዝገብ መታወቂያውን የመውሰድ ፍላጎቶች አሉ። ስለዚህ ይህን አጠናክረን እንቀጥላለን ማለት ነው። በጎንደር ከተማ አስተዳደር እስከ መስከረም 30 ቀን 2018 ዓ.ም በተጀመረው የምዝገባ ንቅናቄ ዜጎችን የብሔራዊ መታወቂያ ባለቤት ለማድረግ እየተሰራ መሆኑ ተገልጿል። የአማራ ክልል ትራንስፖርትና ሎጂስቲክስ ባለስልጣን ከ2 ሚሊዮን ብር በላይ ወጪ ያደረገባቸውን ሞተር ሳይክሎች ለወልቃይት ጠገዴ ሰቲት ሁመራ ዞን ድጋፍ አደረገ። ባለስልጣኑ ባለፉት አምስት ዓመታት የትራንስፖርት ዘርፉን ለማዘመን የሚያስችሉ ድጋፎችን ሲያደርግ መቆየቱን የዞኑ ትራንስፖርትና ሎጂስቲክስ ጽህፈት ቤት ኃላፊ አቶ ለምለሙ ባዬ ተናግረዋል። ሞተሮቹን ከፍተኛ የትራፊክ እንቅስቃሴ ባለባቸውና ና በስራ አፈጻጸማቸው የተሻለ ለሆኑ ወረዳዎች ማስረከባቸውን አቶ ለምለሙ ገልጸዋል። ሞተሮቹ ተገቢውን የቁጥጥር ስራ በማከናወን ትራፊክ እንቅስቃሴውን የተሻለ ማድረግ እንደሚያስችሉ የተናገሩት የዞኑ ምክትል አስተዳዳሪ ና የሰላምና ጸጥታ መምሪያ ኃላፊ ኮንሬል ደመቀ ዘውዱ ናቸው። የክልሉ መንግስት ዞኑን በሰው ኃይል፣ በገንዘብ፣ በቁሳቁስ ለማደራጀት እየሰራ መሆኑን ያነሱት የዞኑ ዋና አስተዳዳሪ አቶ አሸተ ደምለው የሞተር ድጋፉ የዚሁ አካል መሆኑን ጠቅሰዋል። ያለ ክልሉ ድጋፍ የልማትና ሌሎች ተግባራትን ማከናወን እንደማይቻል የተናገሩት አቶ አሸተ የትራንስፖርትና ሎጂስቲክስ ጽህፈት ቤቱ የሚደረጉለትን ድጋፎች በመጠቀም አገልግሎቱን የማዘመን ስራ እያከናወነ ነው ተብሏል። የማይካድራ ከተማ ከንቲባ ሙልጌታ መብራቱና የሴቱ መራ ከተማ ከንቲባ እንኳየው ሙሉ ሞተር ሳይክሎቹ በትራፊክ እንቅስቃሴ ምክንያት የሚያጋጥሙ አደጋዎችና ወንጀሎችን ለመቆጣጠር ያግዛል ብለዋል። ቀልጣፋና ውጤታማ ስራ ለመስራትም እንደሚያግዛቸው ተናግረዋል። ዘገባውን ያደረሰን አምሳላ ሙኝ ነው። የተወደዳጅ ተመልካቾቻችን ስትከታተሉ የቆያችሁት ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ወደ እናንተ ሲደርሱ የነበሩ የሰዓቱ ዜናዎችን ነበረ። ከዜናዎቹ ጋር ዳንኤል ወርቅ አብሬያችሁ ቆየሁ። ጤና